አሰላሙ አለይኩም ወራህመቱላሂ ወበረካቱ እንግዲህ ኢድ ሙባረክ ብያለሁ ለእስልምና እምነት ተከታይ ወንድምናእህቶች እንግዲህ ሰሞኑን ትንሽ የእረፍት ታገኛላችሁ ብዬ አስባለሁኝ ስለ ቫሪኮስ ቬይን ትንሽ ሊበላችሁ ብዬ ነው በጣም ኮመን ስለሆነ የተለመደ ስለሆነ ትንሽ ስለ ምክንያቶቹ ስለ ምልክቶቹና ቤት ውስጥ ምን ማድረግ አለባችሁ በአብዛኛው ቤት ውስጥ ምን ማድረግ አለባችሁ የሚለውን ነገር ትንሽ አጠራ አድርጌ ልንገራችሁ ብዬ ነው እንግዲህ ቫሪኮስ ቬይን የምንለው የደም መልስ ወይም ደግሞ ደምን ከተለያየ ሰውነት ክፍሎቻችን ወደ ልብ የሚወስዱት የደም ስሮች በመወጠራቸው ምክንያት የሚፈጠር ሕመም ነው። እንግዲህ የህመም አጋላጭ ምክንያቶቹ ምን ምን ናቸው የሚለውን ነገር አጠር አድርጌ ልንገራችሁ። አንደኛው ለብዙ ሰዓት መቆም ወይም ደግሞ ለብዙ ሰዓት መቀመጥ ሊሆን ይችላል። ፖዚሽን ሳንቀያይር ረጅም ሰዓት ያህል ከተቀመጥን ወይም ረጅም ሰዓት ያህል ከቆምን ለቫሪኮስ ቬይን ያጋለጣል። ሁለተኛ ከልክ ያለፈው ፍረት እንግዲህ፣ የሰውነት ክብደታችን በጨመረ ቁጥር ደም ስሮች ላይ የሚያድረው ፕሬሸር ወይም ደግሞ ግፊት ስለሚጨምር ለዚህ ለቫሪኮስ ቬይን ያጋለጣል ያጋልጣል። ሌላኛው እና ሶስተኛው ጾታ ነው። እንግዲህ ሴቶች ከወንዶች በበለጠ ለዚህ ለቫሪኮስ ቬን ይጋለጣሉ። እድሜም እንደዚሁ እድሜ በጨመረ ቁጥር እንግዲህ ከሰላሳዎቹ አርባዎቹ በገባን ቁጥር ለቫሪኮስ ቬን የመጋለጥ እድላችን እየጨመረ ነው የሚመጣው። አምስተኛው ጀነቲክስ ነው እንግዲህ ቤተሰብ ላይ ካለ ወደ ሌላ ቤተሰብ ላይ በዘር አማካኝነት የመተላለፍ እድል ይኖረዋል። ምልክቶቹ ምን ምን ናቸው ከተባለ፣ አንደኛው ጠመዝማዛ የሆኑና ያበጡ የደም ስሮች ይታያሉ በተለይ እግር አካባቢ ላይ በአብዛኛው ጠመዝማዛ የሆኑ ያበጡ የደምስሮችን እናያለን እንግዲህ ፎቶ ላይ አስቀምጥላችኋለሁ ዛ ላይ ማየት ትችላላችሁ ሌላኛው ጥቁር ወይነ ጠጅ ወይም ደግሞ ሰማያዊ ቀለም ያለው የደምስር እናያለን ስለዚህ ጥቁር ወይነ ጠጅ ወይም ደግሞ ሰማያዊ ቀለም ያለው የደምስር ካያችሁ የቫሪኮስቬን እንግዲህ በተለይ አርሊ ስቴጅ በተርፍላይ ስቴጅ የምንለው ላይ ያለ ቫሪኮስቬን የመሆን እድል ይኖረዋል ሌላኛው የእግር መክበድ ስሜት ይኖራል። አንዳንዶቹ ላይ አልፎ አልፎ የማሳከክ ስሜት ይኖረዋል። እንግዲህ እነዚህ የቫሪኮስ ቬይን ምልክቶች ናቸው። እንግዲህ የቫሪኮስ ቬይን የደም ስር ብጠቶችን ካያችሁ ምን መደረግ አለበት? ሕክምናውን በሁለት ከፍዬ እነግራችኋለሁ። አንደኛው የህይወት ዘቤን መቀየር እና በቤት ውስጥ የሚደረጉ ሕክምናዎች ናቸው። እንግዲህ ለእናንተ ይጠቅማል ብዬ የማስበው እሱ ነው። ቤት ውስጥ በተለይ ለመከላከል በተለይ አርሊ ስቴጅ ላይ ያለው ጥቁር ወይም ደግሞ ሰማያዊ ከለር ያለው የደም ስር ካያችሁ ወደ እያደገ እንዳይመጣ ለመከላከል የምጠቀሙበትን መንገድ ነው የምነግራችሁ። ሌላኛው በሐኪም ቤት የሚሰጠውን ህክምና ብለን በሁለት ከፍ እየነግራችኋለሁኝ። ስለዚህ ቤት ውስጥ ምን ማድረግ አለብን? አንደኛው የአካል እንቅስቃሴ ማድረግ ነው። የአካል እንቅስቃሴ ማድረግ አለብን። በተለይ ወክ ማድረግ፣ ሳይክል መንዳት፣ ውሃዋና መዋኘት እነዚህ ነገራቶች ከታች ያለውን የእግራችንን ፕሬሸር ስለሚጨምር ወደ ደሙ ወደ ልብ የመመለስ ሁኔታዎችን ይጨምራል። የደም ስሮቹም ጠንካራ እንደሆኑ ያደርጋቸዋል። ስለዚህ አካላዊ እንቅስቃሴ እናድርግ። ሌላኛው እግርን ከፍ ማድረግ፣ በተለይ ከልባችን በላይ ከፍ እንዲል። ለምሳሌ ስንተኛ ትራሶችን ደራርቦ ከእግር በኩል ማድረግ ግድግዳ ላይ ያስደግፎ እግርን ከፍ ማድረግ ጠረጴዛ ላይ እያደረጉ ማረፍ ይኖርብናል፣ ማለት ነው። እግርን ከፍ ማድረግ ከአካላዊ እንቅስቃሴ በተጨማሪ ሌላኛውና ሶስተኛው የሰውነት ክብደትን እንቀንስ። እንግዲህ በተለያየ መንገድ መቀነስ ይቻል ይሆናል። ኢንሻላህ ወደፊት የሰውነት ክብደትን እንዴት እንጨምር እንዴት እንቀንስ የሚለውን አጠር አድጌ ቪዲዮ ለመስራት ትሞክራለሁኝ። ሌላኛው የሚያጣብቁ ልብሶችን ማስወገድ አለባቸው። በተለይ ታፋ አካባቢ ላይ ላይ አካባቢ ላይ ወጥረው የሚይዙ ልብሶች ካሉ የደም ስሩ ላይ የሚያሳድረው ጫና ከፍተኛ ስለሆነ ለቫሪኮስ ቬይን ማጋለጥ እድሉ በጣም ከፍተኛ ነው ማለት ነው። ሌላኛው እንግዲህ ለረጅም ሰዓት ያህል አለመቆም ወይም ደግሞ አለመቀመጥ ማለት ፖዚሽን መቀየር፣ የተወሰነ ደቂቃ ያህል አረፍ ማለት፣ የተወሰነ ደቂቃ ያህል ወክ ማድረግ ዞሮር ማለት ያው እርግጥ ነው ቁማችሁ ልትሰሩ ትችላላችሁ፣ ምንም ጥያቄ የለውም። ግን የተወሰነ ደቂቃ ያክል አረፍ ማለት እንግዲህ፣ ጠረጴዛ ወስዱ፣ ማን ነው ይሄ ወንበር ነገር ወስዱ፣ እዛ ቁጭ ማለት ሊሆን ይችላል። ትንሽ ያላችሁበት ጋር ዘወር ማለት ሊሆን ይችላል። ስለዚህ ለማንኛውም ለረጅም ሰዓት መቆምን ወይም ደግሞ መቀመጥን ማስወገድ። ሌላኛው እስቶክስ አሉ የሚያጣብቁ ከታች ላይ የሚይዙ ካልስመሳይ ነገሮች ከታች ያለውን ግፊቱን ስለሚጨምሩት ደም ወደ ልብ እንዲመለስ ስለሚያደርግ እነሱን ከፋርማሲ እየገዙ መጠቀም እንግዲህ ይህን የቫሪኮስ ቬንን እንዳይመጣ ለመከላከል ወይም ደግሞ የመጣውን በተወሰነ ደረጃ ለመቀነስ ይጠቅመናል ማለት ነው። በሕክምናው ደረጃ ላይ እንግዲህ መቼ ነው ሐኪም ቤት መሄድ ያለባቸው? እንግዲህ ቫሪኮስ ቬን ያለበት ሰው በሙሉ ሐኪም ቤት መሄድ ያለበት ማለት አይደለም። ሐኪም ቤት እንዲሄድ የሚያደርጋቸው አንደኛ የቆዳ ቀለሙ ከተለቀየረ ወደ ቀለሙ ላይ ለውጥ ነገር ካያችሁ ሐኪም አማከር ይኖርባችኋል። ሌላኛው ህመም ካለው ከፍተኛ የሆነ ማሳከክ ካለው እግራችሁ እጅግ በጣም የመክበድ አይነት ስሜት ካለው ሐኪም አማከር ይኖርባችኋል። እንግዲህ ሐኪም ቤት ከሄዳችሁ በኋላ በአብዛኛው በክሬም ወይም ደግሞ በሚዋጥ መድኃኒት የመዳን እድል የለው። አማራጮቹ አንደኛው እንግዲህ ሰርጂካል ሊሆን ይችላል። በሰርጀሪ ሊያስተካክሉላችሁ ይችላሉ ወይም ደግሞ ላይጌት ሊያደርጉት ይችላሉ ማለት በአልትራሳውንድ ካዩ በኋላ ችግሩ የት ነው የሚለውን ካዩ በኋላ ያንኛውን የደም ስር እንዲቋረጥ ማድረግ ይችላሉ። ቫልቮ የተበላሸበትን የሌዘር ሕክምና ሊሰጧችሁ ይችላሉ። እነዚህ አማራጮች በሐኪም ቤት ታገኟቸዋላችሁ። የሚሻለው ግን እንግዲህ የአካል እንቅስቃሴ በማድረግ፣ እግርን ከፍ በማድረግ፣ ክብደትን በመቀነስ፣ የሚያጣብቁ ልብሶችን በማስወገድ፣ ስቶክ ከፋርማሲ ገዝቶ በመልበስ፣ ለረጅም ሰዓት መቆምና መቀመጥን በማስወገድ ቀድሞ መከላከል ወይም ደግሞ ያለውን እንዲቀንስ በማድረግ በቤታችሁ ያለውን ነገር መሞከር ነው። እነዚህን ፌል ካደረጉ ሐኪም ከምታዩባቸው ምክንያቶች ወይም ደግሞ ሐኪም ቤት ከምትሄዱባቸው ምክንያቶች ውስጥ አንዱ ሊሆን ይችላል ማለት ነው።